ሰላም እንደምን ሰንብታችኋል! ውድ የብስራት ዩቲዩብ ቻናል ተከታታዮቻችን ይህ የእግር ኳስ ዳኝነት ምስጢር መሰናዷችን ነው። እንደ ሁልጊዜው ለዛሬም አንድ ርሰ ጉዳይ ዘን ወደ እናንተ እንቀርባለን። የካፊ ኢንስትራክተር ኢንስትራክተር ሸፈራ ውሸቱ ዛሬም ከኛ ጋር አሉ። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር ቆይታን ማደርገው አዲስ ማመር ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ደህና። ሰላም። እንዴት ነበር ሳምንቶት? እንዴት አለፈ? ጥሩ ነው ጥሩ ነው። እንግዲህ በዩቱብ ቻናሎቻችን የምናስተላልፋቸው የተለያዩ ርዕሰ ጉዳዮች አሉ። ለዛሬም ደግሞ አንድ ጉዳይን መርጠን ወደ ውድ ተመልካቾቻችን የምንደርስ ነው የሚሆነው። ይህ ጉዳይ ብዙ ጊዜ በተለያዩ ርዕሰ ጉዳዮች ወይም ደግሞ በተለያዩ ሀሳቦች ላይ ይነሳል። እኛም ደግሞ ትንሽ ሰፋ አድርገን ለዛሬ ለውድ ተመልካቾቻችን ብናደርሰው መልካም ነው ብለን የመረጥ ነው። ይህ ጉዳይ አንድ ተጫዋች ሁለት ጊዜ ኳስን መጫወት ምን ማለት እንደሆነ ግልጽ ቢደረግ የሚል ሀሳብ አለና ይህ ማለት ምን ማለት ነው ይህ ማለት ደግሞ አንድ ሌላ ተጫዋች ሳይነካ ብቻውን ለሁለት ጊዜ ኳስን ቢነካ ምንድን ነው የሚፈጠረው ህጉስ ይህንን እንዴት ይመለከቷል የሚለውን ነገር ብናነሳ ጥሩ ነው እሺ አመሰግናለሁ ይሄ በጨዋታው ህግ ላይ እንግዲህ አንደኛ ቅጣት ምት ሁለተኛ ቅጣት ምት የሚሉ ነገሮች አሉት በአስራ ሶስተኛው ህግ ላይ ነው ቅጣት ምቶች በሚለው ላይ እና እሱ ላይ ቅጣት ምቶች ሁለት ናቸው። አንደኛ እና ሁለተኛ ቅጣት ምት ይሉ እና የዛን ዴፊኒሽን ያስቀምጣል። ሁለተኛ ቅጣት ምት ማለት ምንድን ነው? አንደኛ ቅጣት ምትስ ማለት ምንድን ነው? የሚሉት ደግሞ የራሳቸውም ትርጉሞች አሏቸው። እና አንደኛም ሆነ ሁለተኛ ቅጣት ምት ዞሮ ዞሮ ወደ ተጋጣሚው ቡድን የሚመታ ነው እና አንደኛ ማለት ሁለተኛ ማለት ምን ያስፈልጋል፣ የሚል የውይይት መድረኮች ይከፈታሉ አልፎ አልፎ። ይህ ሕግ አውጪዎቹ ሆን ብለው ነው። ምክንያቱም የጨዋታዎቹ ሕጎች ሲወጡ ጥንቃቄ ተደርጎባቸዋል። በአንደኛ ቅጣት ምት የሚቀጡ ናቸው ብለን ስንል ምን ማለታችን ነው? በሁለተኛ ቅጣት ምት ስንል የትኞቹን የጥፋት አይነቶች ለማትኮር ነው ብለው አስበው ነው ይሄን ያደረጉት። ስለዚህ ሁለተኛ ቅጣት ምትል ለመስጠት ምንድን ነው ኮንሲደር የተደረገው ወይም እዛ ውስጥ የገባው መመዘኛ ምንድን ነው? ሁለተኛ አንደኛ ቅጣት ምትስ ብለን ስንል በጨዋታው ባህሪ ምክንያት የሚፈጠሩ ንክኪዎች አሉ። እግር ኳስ ያው የመነካካት ስፖርት ስለሆነ በመነካካት ጊዜ የሚፈጠሩ ጥፋቶች አሉ። እነኛ ጥፋቶች ደግሞ መጠን አላቸው። ከመጠናቸው ሲበልጥና ከመጠን በላይ ሲሆንና በመጠኑ የሚደረጉ ደግሞ አሉ። ለምሳሌ ኳስ ለማግኘት ኳስን ታግሎ ለማለፍ ሲፈለግ መገፋፋት አለ፣ የማይቀር ነው። ስለዚህ ኳስ ሁለት ተጫዋቾች እየተጫወቱ እያሉ ግፊ ይፈቀዳል ስለተባለ ብቻ ሕገ ወጥ የሆነ ግፊ እንዳይገፋ ነው። ግፊ ይኖራል። ትክክለኛ ግፊ ከሆነ ችግር የለውም፣ ይፈቀዳል። ትክክለኛ ያልሆነ ግፊ ሲሆን ግን በአንደኛ ይቀጣ ወይስ በሁለተኛ ቅጣት ምት የሚለው ነው እንግዲህ አንዱ የሚያከራክረው። አይ በሁለተኛ ቅጣት ምት እንቅጣው፣ አይደለም ግፊ እኮ በባህሪው እንዲህ እንደ መላተም ብቻ ሳይሆን ይሄ ሲላተም ይሄኛው ደግሞ ከሰውነቱ አንዱን ክፍል በመጠቀም አብሮ ማለት ነው፣ ደርቦ ይሄኛው በጤና እንዲህ ብሎ የሚመጣውን ይሄኛው ደግሞ አንዱን ደርቦ እጁንም ሊሆን ይችላል ጋ ያለውን ክርኑንም ቢሆን ያነሳና ይሄኛው በትከሻው ሊገፋው የሚመጣውን እሱ ደግሞ ይሄን ይቀጨምርበታል። በትከሻና ትከሻ የሚደረግ ነገር ከሆነ አያስቀጣም። ትከሻና ትካሻ ሆኖ ግን የአንደኛው ሌላ ተጨማሪ ኃይል ጨምሮ ከሆነ ይቀጣል። አደገኛነት ሳይሆን ጥፋት ነው፣ ቀጥታ ጥፋት ነው። ጨዋታ ሳይሆን አደገኛ ጨዋታ ሳይሆን ይሄ ጥፋት ነው። የተፈቀደው ትካሻና ትካሻ ነው። ትካሻና ትካሻ መገፋፋት ይችላሉ። ይሄ ዘጠኝ ሲገፋው ግን አራት ቁጥር ይሄን እጁን እንዲህ አድርጎት ሊሆን ይችላል። ይሄን ይሄን ሲያደርግ ይሄ ምንድን ነው? ተንኮል ነው። ማለትም ጉዳት ነው። እንዲጎዳው ነው እኮ ያደረገው እሱ አልቻለውማ በትከሻው ገፍቶት ሊሄድ አይችልም። እና አሁን ይሄ የዌስትሃም አንድ ቦዲ ቢልደር የሚመስል ተጫዋች አለ፣ ሰውነቱ ፍርጥም ያለ ተጫዋች። እሱ አሁን ይገርመኛል። እሱ ቦዲ ቢልደር ነው መሆን ያለ በፉትቦል ውስጥ እንዴት እንደሚጫወት አላውቅም። ብዙ ጊዜ አየዋለሁ፣ ግን እሱን ገፍቶ የሚሄድ የለም። ለመግፋት ሲፈልጉ ሁሌ ያያቸዋለሁ። ይችን እጃቸውን አንስተው ነው በዚህ ወጋ ነው የሚያረጉት። ያኔ ግድ ነውና ይሰማዋል፣ ይወድቃል። አሁን ዳኞቹ እሱ ላይ ይሳሳታሉ። ተገፍቶ ነው እሱ ተጫዋች የወደቀው ወይ ብሎ ለማለት አለስ አዘሯች በፍጥነት ላይ ያለ ካልተገፋ በስተቀረ ሊገፉት አይችሉም። እሱም አንዳንዶቹ በተለይ ቀጠና ያሉት ስለዚህ ለመጣል ሲፈልጉ ይችን እጃቸውን ይጠቀማሉ። ይችን እንዲህ ነው የሚገፋው እነሱ እንዲህ ካረጉት ይሄ ጦር ነው፣ ክርን ነው ይሄ። ስለዚህ ይወድቃል። እንዲህ ያለ ተንኮል ያለበት ጨዋታ ሲሆን ግፊው ግፊ ነው ጤናማ ግፊ ነው የሚለው ትርጉም አያዝም። በተንኮል ነው ይሄ። ስለዚህ ግፊ ምን ይሆናል? ጨዋታውን ምን ያረገዋል ማለት ቅጣቱን ከፍ ያረገዋል ማለት ነው። መያዝ አለ መያዝ ትንሽ ይሁን ትልቅም ይሁን መያዝ ነው መያዝ። መያዝ ነው ሲሄድ እንዲህ አድርጎ እጁን መያዝ፣ ሹራቡን መያዝ፣ ከወገቡ በኩል መያዝ፣ ዞሮ ዞሮ መያዝ ነው። ግን ትንሽም ቢሆን አሁን ምን አረገው ታዲያ? ሲሄድ ትንሽ ሰውነቱን ትና ብሎ ነገር የለም። ለዚህም ነው እንዳውም በመያዝ ኳስ እየተገፋ ሄዶ እዚህ ጋር ይሄ ዘጠኝ ቁጥር አልፎት አልፎት እየገፋ እያለ አራት ቁጥር አምልጦታል። ስለዚህ እዚህ ጋር በእንዲህ ሊሆን ይችላል። የሚይዘው ሹራቡን ከያዘው እሱ እንዲህ ካለና ቢወድቅ ባይወድቅም ያንን ኳስ እንዳይጫወት እንቅፋት ከሆነበት ይሄ ልጅ በቀይ ካርድ ይወጣል። ምንም እዚህ ሌላ እንትን ስለሌለ የመጨረሻ ተጫዋች በመሆኑ ምክንያት ኳሱን በመሄድ ላይ ነው። ይሄ ምንድን ነው የጥፋቱ አይነት? ቀላልና እንትን ሳይሆን በተለይ ግብ የማግባት እድልን ማበላሸት ከሚለው ሌላ ሕግ ጋር ሲግለሚገናኝ በመያዝ በትንሽ ጥፋት ነው ተብሎ አይቀርለትም፣ እንደውም ቀይ ካርድም ይሰጠዋል። እና ስለዚህ እንዲህ የሆነ ነገሮች ይመጣሉ። ለዚህ ነው እንግዲህ አንደኛ፣ ሁለተኛ የሚባሉ ነገሮች። ሁለተኛ የሚባሉት ላይ በአብዛሀኛው ኢንፍሪጅመንት የምንላቸው አሉ፣ ፋውልስ አሉ፣ ጥፋቶች የምንላቸው ቴክኒካ ጋር ባለው ጨዋት ጨዋት ኢንፍሪጅመንት የምንላቸው አሉ። ጥፋቶች እንዴት ነው? ፋውል ስንል እና ኢንፍሪጅመንት ደግሞ ጥሰቶች የምንላቸዋሉ። ጥሰት ጥሰት ምን ማለት ነው? መጣስ መጣስና ፋውል ማስራት ማጥፋት ጥፋት ማረግ ማለት ነው። ሁለቱ ይለያያሉ። ከጥፋት ጋር በተያያዘ ሁልጊዜ አንደኛ ቅጣት ምት። ከጥፋት ጋር ከጥሰት ጋር ከኢንፍሪጅመንት ጋር በተያያዘ ግን ሁለተኛ ቅጣት ምት ነው የሚሆን ህግ መጣስ ሊሆን ይችላል። ለምሳሌ አንዱ ወደ ጥያቄ ሽጋ ለመምጣት ነው። አንዱ ህጉ ምን ይላል? ቅድም የተነሳውበት አስራ ሶስተኛ ህግ አንደኛና ሁለተኛ ሁለተኛ ቅጣት ምት ከሚያሰጡት ጥፋቶች ውስጥ አንዱ ይሄ አራት ቁጥር ኳስን ይመታል። ከዚህ ለአስራ አንድ ቁጥር ለመስጠት ግን አመታቱ አዝጋሚ ነበር። ኳሱ ኳሱ እያዘገመ ስለሚሄድ ዘጠኝ ቁጥር ወይም አስር ቁጥር ስለሚቀርቡ ለቦታው ፍጥነትም ስላላቸው ሮጡና መጡ፣ ሊጫወቱ ነው። በዚህ ጊዜ ምን አማራጭ አለው? እኔ ልጆች ወይ ይሄ ካገኘ ወይ ይሄ ካገኘ ጎል ለማግባት እድሉ አላቸው፣ ከፍተኛውን ፐርሰንት ይይዛሉ። ያለው ምርጫ ይሄ ተጫዋች ምንድን ነው የመታው ኳስ አቅም ስላጣ ፈጥነው እነዚህ ሊጫወቱበት ስለሚችሉ ከዚህ ውስጥ እኔ ሪስክ ሁሉ ሰዲል እና ፈጥኖ ይሄድና ይሄን ኳስ ዳግመኛ ይመታና ና ለ11 ቁጥር ይሰጠዋል። አሁን ለእነሱ ሰላም ነው፣ ሊጫወቱ ይችላሉ። ግን እዚህ ጋር ህግ ተበላሽቷል። ህግ የተበላሸው ይሄ ልጅ የመታውን ኳስ አንድ ተጫዋች እሱ የመታውን ኳስ ሌላ ተጫዋች ሳይነካው ዳግመኛ ቢጫወትበት በሁለተኛ ቅጣት ምት ይቀጣል ስለሚል ህጉ። ስለዚህ አራት ቁጥር በሁለተኛ ቅጣት ምት ይቀጣል። ሁለተኛ ቅጣት ምት እዚህ የተጫወተበት ቦታ ላይ ለቀዮቹ ይሰጣል ማለት፣ ለተጋጣሚዎቹ። ይሄ ብቻ አይደለም ጥሰት አጋጥሟል እዚህ ውስጥ አሁን የህግ ጥሰት ነው ይሄ ያደረገው፣ እንጂ ረግጦ ሰውን አይደለም፣ ወይም ከሌላ ከተጋጣሚው ጋር በተያያዘ የፈጸመው ጥፋት አይደለም። የህግ ጥሰት ነው ያደረገው። ስለዚህ በመጣሱ ቢጫ ካርድ ያገኛል። ቢጫ ካርድ ያገኛል። ይሄንን ወደ ሌላ ልለውጥልሽ። ይሄ ግብ ጠባቂ እንደ አጋጣሚ እዚህ ጋር ነው፣ አራት ቁጥር፣ ይሄንን ኳስ እነዚህ እንዲህ ስለዘጉበት ይህ አቋቋም ካለ ወደዚህ ከምመታ ለግብ ጠባቂው ብሰጥ ይሻላል ይላል። ለግብ ጠባቂው ልሰጥ ይችላል። ለግብ ጠባቂ ብሰጥ ይሻላል ይለና ይህን ኳስ ይመታለታል። አሁንም የቅድሙ አይነት አዝጋሚ ነበርና ኳሱ ያዘግማል። እነዚህ ቅርብ ናቸው ለዚህ ለመጫወት ይሮጥና ይሄን ኳስ አስረዝሞ ለዚህ ለመስጠት ወይም እነዚህ ሲደርሱበት ይሄን ኳስ ምን ሊያደረግ ነበር የፈለገው? ወይ ለአስራ ሁለት ወይ ለአስራ አንድ ወይ ለዚህኛው ተጫዋች ሊሰጥ ነው። ሮጦ በፍጥነት የመጣው እዚህ ጋር ነው የተሰጠው ቅጣት ምቱ። ኳሱ እዚህ ደረሰ። ይሄ ደር እየሮጠ መጣ። ዘጠኝ ቁጥርም እየሮጠ መጥቷል ይህን ጨዋታ ለመጫወት። ይሄ ሰውዬ ግን ይሄንን በሁለተኛ ሁለተኛ ጊዜ ኳሱን ነካው። የቅድሙ አይነት አይደለም። አሁን ሁለት ጊዜ በመጫወቱ ምን ቢጫ ካርድ ነበር። አሁን ግን ደግሞ ሌላ ጥፋት ጨመረ። ምን ጨመረ? አ ምክንያቱም ግልጽ ግብ የማግባት እድል ነበረው። ኳሱ ግልጽ ግብ የመግባት እድል ነበረው። ተጫዋቱ ግልጽ ግብ የማግባት እድሉን አበላሽበት። ስለዚህ እንዳውም ከናካቴው ቢጫ ካርድ መሆኑ ይቀርና ምን ይሆናል? ቀይ ካርድ ይሆናል። ለመጀመሪያ ጥፋቱ ሁለት ጊዜ ለመታው ቢጫ ይሰጣል፣ አደለም? አሁን በከባዱ እንቀጠዋለን። የፈጸመው ሁለተኛ ቅጣት፣ ቅድም ቢጫ አግኝቷል። አሁን ደግሞ ሌላ ቢጫ አንሰጠውም። እንዳውም ከቢጫውም አልፎ ግልጽ ግቤ ማግባት እድሉን አበላሽቷል። ቀደም ብሎ ግን ቢጫ ካርድ ባይመለከት ኖሮስ ባይመለከትም፣ ይሄ ነው ነገር ግን ይሄን ባያበላሽ አሁን ለምሳሌ ይሄኛውን እናርቀውና ይሄን ኳስ እንደገና ቅድም እዚህ ጋር ተቀጥቷል። አሁን በሌላ አስር አስራ አምስት ሀያ ደቂቃ በኋላ ደግሞ አሁንም ደገመው ይሄን ጥፋቱን ደገመው። ስለዚህ ሁለት ቢጫ ካርድ መሆኑ ነው። በሁለት ቢጫ ካርድ በአንድ ቀይ ይወጣል ማለት ነው። ቅድሙን አልተማረበትም ማለት ነው። የመታሁትን ኳስ ሌላ ተጫዋች ሳይመታው ዳግመኛ መጫወት የለብኝም የሚለውን አሁንም አላስታወሰም፣ እና ሮጦ መጥቶ ደገመው። እዚህ የተሰጠውን ቅድም እዚህ ጋር የተሰጠውን አሁን እዚህ ጋር የተሰጠውን እንደዚህ ያደረገ፣ ስለዚህ በቢጫ ካርድ በሁለት ቢጫ ካርድ እሱ ከሜዳ ይወጣል፣ በኖርማሉ አካሄድ ማለት ነው። ህግ ነው የጣሰው። አሁንም ቢጫ ካርድ ከተሰጠው በኋላ ግን አንድ ተጫዋች ሁለት ቢጫ ካርድ ሁለተኛ ቢጫ ካርድ የሚያይ ከሆነ ሁለተኛ ቢጫ ካርድ የሚያይ ከሆነ ቀይ ካርድ ይሆናል የሚለውን ህግ ደግሞ አምጥቶ እሱ ላይ አፕላይ ያደርጋል ማለት ነው ህጉ። ስለዚህ በዚህ ምክንያት ከጥፋት ጋር ከኢንፍሪጅመንት ጋር በተያያዘ ካርዶች ይሰራሉ። ምክንያቱም አሁን ይሄ ጥፋት አይደለም፣ የተጎዳ ተጫዋች የለም፣ የረገጠው ተጫዋች የለም። ግን ሁለት ጊዜ ኳስ ሌላ ተጫዋች ሳይነካው እሱ እየመታ ህጉን ጥሷል። በመጣሱ ሁለት ቢጫ ካርድ አግኝቷል። ስለዚህ በቀይ ካርድ ይወጣል። ለየት ከዛኛው እስቲ ከተራገጠ ተጠለፈ ጎተተው በክርኑ ነው በምን ነው እያለ ህዝቡ ከሚጮህበት የጥፋት አንጻር ሲታይ ይሄ ምንም ማለት አይደለም አይደለም፣ ግን ህግ ነውና በዚህ መልክ ህጉ ተግባራዊ ይሆናል ማለት ነው። መልካም እንደው ጥሰትና ጥፋት የተለያዩ ናቸው አንድ አይደሉም ብለናል። ሁለቱም ደግሞ የቅጣት ምታይነቶቻቸው ተጠቅሷል። አንደኛና ሁለተኛ በሚል እንደው ጥፋቱን ጥሰቱ ላይ ትኩረት እናድርግ። በቀጥታ በቀይ ካርድ አንድን ተጫዋች ከሜዳ ሊያስወጣው የሚችለው የትኛው የጥሰት አይነት ነው? አሁን ተደጋጋሚ ቢጫ ካርዶችን ብለናል፣ አደለ? የተለያዩ ሰዓት ላይ የተሰሩ ጥፋቶች በቀጥታ በሁለት ቢጫ በቀይ ካርድ እንዲሰናበት ያደርገዋል ተጫዋቹ። ነገር ግን ጥሰት ላይ ምንም አይነት ምህረት የለሽ ብለን በቀይ ካርድ ሊያስወጣው የሚችለው ነገር የትኛው ጥሰት ነው? አዎ አሁን እንግዲህ ይኸው ምንድነው ጥሰት ብለን ስንል በተጻፈ በህጉ ውስጥ ተጽፈው የተገኙ ነገሮች አሉ። ለምሳሌ የመልስ ውርወራ አሁን ይወረወራል። የመልስ ውርወራ ሲወረወር ተጫዋቹ ኳሱን በሁለት እጆቹ ይዞ በጎን መስመሩ ላይ ሁለት እግሮቹን አድርጎ፣ አለያም አንዱን እግሩን መስመሩ ላይ አንዱን እግሩን ከሜዳው ላይ አድርጎ ኳሱን ከወደ ኋላው ይዞ ወደፊት መወርወር ይችላል፣ ነው መወርወር አለበት ነው? አሁን ባልኩት አይነት እኒህን ዲሲፕሊኖች ተቀብሎ ያላደረገ ምን ሆነ ነው የሚባለው? አሁን ጥፋት አጠፋ ነው ምንለው፣ ህጉ የሚናገረውን አላረገህም ነው። በቃ ይሄን ጥሰት ወደ ጥፋት አናመጠው፣ በዛው በጥሰትነቱ ይቆጠርና ተው ይባላል። ያው ጨዋታው እንደገና እንትን እንዲደረግ ይደረጋል። አሁን ደግሞ ቆየት ይልና ይደግማል። ይሄ ልጅ ይሄንኑ ነገር አሁንም ደግሞ አጠፋ። የሕጉም እንትን ምን ይላል? በተደጋጋሚ የጨዋታውን ሕግ መጣስ ሲጀመር ቢጫ ካርድ ነው። ስለዚህ በዚህ ቢጫ ካርድ ያገኛል። ይሄንን ቢጫ ካርድ ግን እዚህ ከሚጠልፈው ጋር ወይም እየሮጠ ያለ ፕሮሚሲንግ አታክ ወዳለው አስራ አንድ ሰባት ቁጥር ፕሮሚሲንግ አታክ አለው ተብሎ በሚሮጥበት ጊዜ አስራ አንድ ቁጥር እዚህ ጋር ቆሞ ቢያስቀረው ቢያስቀረው ቢጫ ካርድ ያያል። ይሄ ጎልቶ ነው የሚታየው። ለምን ከጎል ጋር የተያያዘ ስለሆነ ወደ ግብ ጋር የሚሄድ ስለሆነ ኳሱን ለመጫወት ስለሆነ ጥረቱ ይችን የመልስ ሮራ ጉዳይ ግን እንደምንም አይቆጥሩትም። ቦታ ናት እንደምታዲያ እንደዚህ ቢሆን የሚሉት ነገር አለ አይደለም። እዛም ላይ ጥሰት ካለ ካርዱ ይሰራል። በካርዱ ውስጥ ይገባሉ። በዚህኛው በቀይ ካርድ በቀጥታ የሚያስወጣ የህግ ጥሰት የምንለው ነገር ግን የለም። እዚህ የምናገኘው ነገር የለም። አዎ በመደጋገም ነው። ምክንያቱም እንዴት ነው ዋርኒንግ አሁን በአሁኑ በዚህ ባለንበት ዘመን ደግሞ በደንብ እንደ ህግ ሆኖ የተሰጣቸው አንዳንድ ጊዜ ከመቸኮል ከመጓጓት ራስን ካለመቆጣጠር ተጫዋቾች ዘለው ወደ ጥፋት የሚገቡበት ጉዳይ አለ እሱን ግምት ስጡላቸው እያሉ ነው ዳኞቹ አስተማሪዎቹም እና ምንድን ነው ዳኛው ትዕግስት እንዲያረግ ግን እግር መንገዱን ግን ያላየው እንዳይመስለው። አየሽ ሌላው ተጫዋች አሀ ለካም እንዲህ ይደረጋል ብሎ ዳግመኛ ወደ ልዚህኛው ጥፋት እንዳይመጣ ማስተማሪያ እንዲሆን ዋርኒንግ፣ ግልጽ የሆነ ዋርኒንግ ሄዶ እንዲህ እንዲህ እንዲህ እንዲህ ነው ብሎ ማለት አለበት። ቅጣት ምት ይሰጠውና ከዛ በኋላ ብዙ ጊዜ ታይ እንደው ቅጣት ምት ይሰጡና ሄደው ሲያዋሯቸው ታያለሽ ያ ዋርኒንግ ነው። የቃል ነው፣ ይህንም ብትደግመው ካርድን የሚሰጥህ በሚል በመንገር ነው እና ዋርኒንግ ከሚሰጠው በስተቀረ እየዘለሉ ቶሎ ወደ ካርድ እየዘለሉ ምናምን ከሆነ አሁንም ጥሩ አይደለም። እንትኖቹ አሁን በቅርቡ ጨዋታዎች አይቻለሁ። እንደዚህ ትዕግስት እየተደረገ የአርሴናልና የሊቨርፑልንም ጨዋታ ይቻለሁ። በዚህም ጨዋታ ላይ ዳኛውንም አውቃለሁ በደንብ ብዙ ጊዜ የቆየ ነው። አንቶኒ ቴይለር ጥሩ ነው ያጫወተው። ያው ጥሩ ነው ብዬ የምለው ከምን አንጻር ነው? ከትዕግስቱ አንጻር ነው። ማድረግ የሚችላቸውን ነገሮች ሁሉ ትቷቸዋል። ትላንትና ይመስለኛልና እንደዚህ እንደዚህ የመሰለ ነገሮች አሉና እነኚህ ምን ይሆናሉ? ለዳኞቹ መብሰል ምስክር ይሆናሉ፣ ተጫዋቾችንም ከፈጣን አደጋ ይጠብቃቸዋል ማለት ነው እና እንደዚህ ተጠባብቆ የሚካሄድ ነገር ነው እና ዋርኒንግ መኖሩ ለዚህ ነገር አስፈላጊ ነው። በተረፈ ግን አንደኛም ሆነ ሁለተኛ ቅጣት ምት የሚያሰጡ ጥፋቶች ሁለተኛ ቅጣት ምት በመሰጠቱ ምክንያት ዳግመኛ ያንን ሁለተኛ ቅጣት ምት እስኪፈጸም ድረስ የተሰጠው ቅጣት ምት እስኪፈጸም ድረስ ሌላ አንድ ከፍተኛ ጥፋት ያጠፋ እንደሆነ ይሄ ይሄ አራት ቁጥር ቅድም ያልነው ይሄ እንኳስ መታ ሁለተኛ ቢጫ ካርድ ሳይሆን የመጀመሪያውን ቅጣት ምት ነው። ቢጫ ካርድ ተሰጠውና በሁለተኛ ቅጣት ምት ሊመታ ሲል፣ ሰባ ቁጥር ሊመታ እያስተካከለ እያለ አራት ቁጥር ሊተፋበት ይችላል። በዚህ ጊዜ ምን ሆነ አሁን አራት ቁጥር ከፍተኛውን ጥፋት አጠፋ። በቀይ ካርድ ይወጣል። ሲጻፍበት መጀመሪያ ቢጫ ካርድ አለው፣ ምክንያቱም ቢጫ ካርድ አለው። ስለዚህ ቢጫ ካርድ ይጻፍበታል። ከዛ በኋላ ግን ከባድ ደግሞ ቀይ ካርድ የሚያሰጥ ጥፋት ጠፋ፣ በቀይ ካርዱ ይቀጣል፣ ከሜዳ ይወጣል። ይቺ ደግሞ ቢጫ ካርድ ትውል ታድርና ወይ አምስቱ ሲሆን ከሜዳ ውጭ እንዲሆን ይሆናል፣ ወይ ሦስቱ ሲሆን አንድ ጨዋታ ይሆናል፣ አይታወቅም። ስለዚህ እሷም ዋጋ አላት። በሁለት ጊዜ ሊቀጣ ነው ማለት ይሄ ተጫዋች። መልካም ኢንስትራክተር፣ እንግዲህ ጥሩ ቆይታን አድርገናል ብለን ተስፋ እናደርጋለን። የዛሬውን ፕሮግራማችንን ግን እዚህ ላይ እንቋጭ። ውድ ተመልካቾቻችን፣ ለዛሬ ያዝንላችሁ መሰናዶ ይህንን ይመስል ነበር። ሳምንት በሌላ ዝግጅት ዳግም እንገናኛለን። የካፍ ኢንስትራክተር ኢንስትራክተር ሽፈራው እሸቱ ከእኛ ጋር ጥሩ ቆይታን አድርገዋል። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረግኩት አዲስ ማመር ነበር። እስከ ሳምንት ቸር ቆዩልን።